አሁን ላይ ሀይሚዬን ብዙ ሀሳቧን የሚያስቀይራትና የሚያነቃት ነገር እየተፈጠረ ይገኛል። በመጀመሪያ ደረጃ ዳኒ የደበቀውን ፋይል እያወጣባቸው ነው፣ የሶሲ ና ና የብሩኬ እንግዲህ ባለፈው ይዣለሁ ያለውን ፋይል አወጣው፣ ምናምን እያላችሁ የሆነ ፎቶ ምናምን ፖስት ስታደርጉ አይቻለሁ፣ ቪዲዮ ምናምን። ስለሱ ነገር እኔ ልነግራችሁ እፈልጋለሁ ማለት ነው። በነገራችን ላይ አንዳንዴ የሚወራው እና የሆነ ነገር ጋር ሲቀነባበር ውሸት ሲደጋገም እውነት ይመስላል የሚባል ነገር አለ። ሲቀጥል ደግሞ ሀይሚያ አሁን ላይ እየነቃች ነው እየነቃች ነው። እንደው በእርግጠኝነት ሀይሚ ዛሬ ዳኒን እንደማታገኘው ተስፋ አደርጋለሁ። ብሩኬም አሁን ላይ እየተረጋጋ ነው እየነቃ ነው። ንቆመተውን ትቷል። በነገራችን ላይ ዳኒና ሶስና በቃ በእነሱ መፈመስ ነው የሚፈልጉት፣ መታወቅ ነው የሚፈልጉት። በተለይ ዳኒ ሀይሚ ወደ እሱ እንድትሄድ የማያደርገው ጥረት የማይፈነቅለው ድንጋይ የለም። በቃ ብሩክን ለማብሸቅ ከሱ ጋር ሆና እንድትሰራ ይፈልጋል። ግን ደግሞ ሀይሚ ስለ እሺ ስለማትለው፣ በትንሽ ደካማ ጎኗ ያችን ቻንስ ራሱ ቤቷ ስትሄድ ራሱ በእርግጠኝነት ለህቱ ነው እንግዲህ ነግሮ፣ ሶሲ እንድትመጣ አስደርጎ ከዛ ሀይሚ ልክ እዛ እሱን ፈልጋ እንዲሄደች እንዲባል ያደረጋት ማለት ነው እና ሀይሚዬ ኔ ቸኮላታ ዳኒን እንደማታገኘው ተስፋ አደርጋለሁ። ነገር ግን ሶስና፣ ትናንትና እውነቴን ንምላችሁ ስታጠና ነው አድራት ስድብ የመጣችው። እውነቴ ነው ልታረቅ ነው የመጣዋለች እንጂ ልክ ልኩ ልትሰድበው ለዳኒ የሚሆኑ ስድቦችን ነው መራርጣ የመጣቸው። እንዴ ትርፋንጀት፣ ኩርንችት ቆረቆንዳ ምን ያላለችው አለ? እረ ወይኔ ጉዴ! እነዚህ ሰዎች ማለት ነው ወደፊት ራሱ የሚታረቁ ይመስላቸዋል። በፈጣሪ ስም ሶሲ ዳኒ እንዲህ እንደ ቀላል አትነቀውም፣ ቀላል አትነቀውም። እና ሶስና ማለት ነው አንቺ እንደው ንቀሽ የተውሹ ንቀ እንደ ሀይሚል ትወስድልሽ። እንደ አንቺ እንደ ማሰብሽ ራሱ እኮ በጣም ነው የሚያናድደው። ሲቀጥል ደግሞ የሶሲና የብሩኬ ቪዲዮ ፋይሉ ወጣ። ሲጀመር ማለት ነው ዳኒ እውነቱን ቢሆን ያንን ፋይል ያወጣው ነበር። የእውነት ቢሆን የእውነት የእውነት የሚያናድድ ቪዲዮ ቢሆን ዳኒ ያን ፋይል ያወጣው ነበረ። ሲቀጥል ደግሞ ሀይሚ ያንን ፋይል ስላየች ብቻ አይደለም ከብሩኬ መራቅን የወሰነችው። በቃ ብዙ ነገር አለ እናንተ፣ እዚህ ሶሻል ሚዲያ ላይ የማይወጣ እሷ እንዲሆን የምትፈልገው ነገር አለ፣ እኔ ሁልጊዜ እንደምላችሁ። ስለዚህ ሀይሚ አሁን ላይ ግን ዳኒ በቃ በአጠቃላይ እሷን ልክ እንደ ፍቅረኛ አድርጎ ብሩኬን ማብሸቅ እንደሚፈልግ ገብቷታል። በተለይ ወደ መጨረሻው ፓርት እንዳያችሁት ማለት ነው እንግዲህ እየተለየ ስሜት አለኝ የተለየ ነገር አለ ሲል የሆነ ነገር እንዳሰበ ገብቷታል። ና ከዚህ በኋላ ሲጠራትም ትሄዳለች ብዬ አላስብም። ብትሄድም ደግሞ ወይ ከብሩኬ ጋር ሆነ ወይ ከሰው ጋር እንጂ ብቻዋን ሄዳ ዳኒን ታገኘዋለች ብዬ ተስፋ አላደርግም። ብታገኘውም እንደዚህ ያለፈ ባለየ ነገር እንደማታደርግ እርግጠኛ ነኝ። ብሩኬን ለማብሸቅ የማይሆን ቃላት እንደማትናገር እርግጠኛ ነኝ ማለት ነው። ምክንያቱም ከብሩኬ ጋር ብንለያይ እንኳን እንደ እህትና እንደወንድም እንድንሆነ የምንፈልገው ነው እያለች አለችው። ሀይሚ አሁን ግንኙነታቸው ግልጽ እንዲሆን ትፈልጋለች። ግልጽ የሆነ ግንኙነት አንደኛ ፍቅረኛሞችና ፍቅረኛሞች ሁለተኛ ነገር ደግሞ ወይ እንደ እህትና እንደ ወንድም በቃ ግልጽ መስመር ያለው ግንኙነት እንዲኖራቸው ነው የምትፈልገው። አሁን ብሩኬ ወይ አንዴ ወይ ፍቅረኛ ያናት አይል ወይ እንደ እህቴ ናት ብሎ ሌላ ሰው ጋር ህይወት ጀምር ያለው አይል በቃ ግራ ነው ያጋባት እሷንም እኛንም። ሲቀጥል ደግሞ በአንዴ ነው ወይ ፍቅረኛ ይሁኝ ሚላት እያላችሁ ነበር እኛ በምንሰጠው አስተያየት በአንድ የፍቅረኛ ይሁኝ ይባላል ወይ እያላችሁ ነበር። አንዴ ነው እንዴ? ነሱ ኮ በቃ ከአንድ ዓመት በላይ ሆናቸው ፍቅረኛ ይሁኝ ለመባል እኮ። ከአንድ ዓመት አልፎ ወደ ሁለት ዓመት ለትዳርም የሚዘጋጁ ሰዎች ነበሩ። ምን አሁን ቅርብ ጊዜ ነው እንዴ? ነሱ ግንኙነት ስንት ዘመናቸው ነው? ምክንያቱም እንደዛ ካላላት ማንም እየመጣ ሊፈነጭባት ነው ማለት ነው። ከዚህ በኋላ ልክ ሶሲ እንደፈነጨችው ሌሎች ሴቶችን መጥተው ሊፈነጩባት ይችላሉ። ከሩታ ተማሩ ሁላችሁ ማለት ነው። ከሩታ መማር ትችላላችሁ። እሷ እንኳን ፍቅረኛዬ ነው ብለ ያዘችውን ሰው እየመጡ እንደፈለጉ እያደረጓት ነው። እንኳን ሀይሚን ገና ፍቅረኛ አይነት ብሎ ከአንድ በቱ ያላወጡው አላለሽም እኮ እያሉ እኮ ነው እንግዲህ መተዋናቷ ላይ የሚያፈሉባትና ሀይሚ ጉበዝናት ምንም በመተወሰነ ውሳኔ፣ እኔ እንጃ ብዙ ሚጻጽታት ይሆናል ብዬ አላስብም። ምክንያቱም ሴት ልጅ አንዳንዴ ኮራ ማለት አለባት። በቃ ክብሯን ማስጠበቅ አለባት። ቦታዋን ማወቅ አለባት። መለመን የለባትም። ወንድ ልጅ ገብቷችኋላ? ወንድ ነው ዝቅ ብሎ መለመን ያለበት። ብሩኬ ከዚህ በኋላ ይቅርታ መጠየቅ የለበትም። ሀይሚ ጥፋት አለባት እያላችሁ ነው? ይቅርታ መጠየቅ አለበት። ወንድ ልጅ ነው። ዝቅ ብሎ ሀይሚን ይቅርታ ቢጠይቃት ብሩኬ ምንም ሊሆን አይችልም። ምክንያቱም መጀመሪያ ጥፋታቸው የራሳቸው ስለሆነ ይቅርታ ጠይቀዋል። አዎ በንዴት ግን ብዙ ነገር ተፈጥሯል። ስለዚህ ሰው ሲናደድ የማያደርገው ነገር የለም። ስለዚህ ብሩኬ ሀይሚዬ እንድታመልጠህ አልፈልግም፣ እችን የመሰለች ቆንጅዬ ልጅ። ሲቀጥል ደግሞ ሀይሚ ብሩኬ ብሩኬ እያለች ስታለቅስ ነበረ ያላችሁ ነበር እናንተ አሮጊቶች። ውይ እንደው ስታስጠሉ ማርያምን! አሁን እንደው እንደ አሁን እንደ ሀይሚ አሁን እንደ የምትጠላ ልጅ ናት አሁን እንደ በፈጠራችሁ፣ ወይኔ ስታናድዱ! መቼ ነው ደግሞ ሀይሚ ያለቀሰችው? ሀይሚ ያለቀሳ ታውቃለች እረ በፈጣሪ ስም አልቅሳ አታቅም ሀይሚ ማለት ነው ሀይሚ አልቅሳ አታቅም ተናዳ ሊሆን ይችላል ሰዎች በሚናገሩት ነገር አናዳዋት ሊሆን ይችላል እንጂ ሀይሚ ለወንድ አልቅሳ አታቅም አታቅም የት አመጣችሁት እስኪ ቪዲዮን አምጡልኝ ምናልባት በሆነ ነገር ተናዳ ውስጧን እንጂ ወንድ ልጅ ሄደ ምናምን ብላ እኔ ስታለቅ ሳይቻ ታላቅም ይቅርታ አድርጉልኝ ከዚህም በኋላ አታለቅስም አታለቅስም ሀይሚ ማለት ነው እንደ ሀይሚ ደግሞ ጎበዝ ልጅ አለ እንዴ የፈለገ ቢናድድ አድድ ማያለቅስ ንዴቷን ዋጥ አድርጋ ስትናደድ ፊቷ ላይ ቀይ ሆኖ ፊቱ ያስታውቅባታል። ሀይሚ ጭራሽ አታለቅስም። የምሬ ነው። ማልቀስ እየፈለገች ግን አታለቅስም። ካሜራ ፊት ከካሜራ ጀርባ ነው የምታለቅሰው። እና አልቅሳ ነበር ምናምን ያላችሁ ሰዎች ደህና ናችህ? እንዴት ናችህ? ኦኦ እና ደግሞ የነ ብሩኬ ቪዲዮ ግን ሰላም አላልኳችሁም። በጣም ያሳዝናል። መጨረሻ ያሌላችኋል። ወይኔ ጉዴ፣ መጨረሻ ላይ ላቸዋለሁ። እሺ የኔ ማሮች፣ ረንድም አንድ ነገር ንገራችሁ። ጸጉሬ ጸጉሬ ወይኔ ኔ ጉዴ! በጸጉሬ ጉዳይ በጣም እየተጨነቃችሁ ነው፣ የእኔ ማሮች በጣም እያሳሰባችሁ ነው። የኔ ጸጉር አላድግም አለ ይመላበሉ፣ የእኔ ጸጉር ማለት ነው። አስደምማችኋለሁ በቅርቡ ማለት ነው። ከወገቤ አልፎ እግሬ ላይ ሲደርስ ነው የማሳያቸው ስመኝ ምንድን ነው? ጸጉርሽ ከፋይል ዝቀይል አሰቃየሻት እጅም ጸጉር ሁና እያላችሁ ነበር። አዎ እንዴት ደህና ጸጉር ቢኖርኝ እንዴት እንደማ እንደምሆንባችሁ አስቡት። ፈጣሪ ኳይቶ ነው የሚሰጥ እኔ ጉሬ ያስቀመጣችሁም ነበር። እውነቴን ነው፣ እንኳንም አልሰጠኝ ለናንተ ሲል ለናንተ ሲል ልትሰቃዩ ነበርና፣ እንቺን እንግዲህ ቁንጫጭ የምታከል ኩረንጭ ጸጉሬን እንደፈለገኝ አሽከረከራታለሁ ወደ ጨጨራታለሁ። አንድ አንዳንዶች ደግሞ በጣም ይናደዱና አትዝረክረኪ፣ አንቺ ዝረክረክ፣ እንደ ሴት እስኪ ጸጉርሽን አሴጁ ተሰሪው ምናምን ብላችሁኛል። አመሰግናለሁ የኔ ማሮች፣ ከስድብ ውጭ አስተን ሆን ብዬ ነው እንደዚህ ማድረግ ሆን ብዬ ነው፣ ጋይስ ሆን ብዬ ነው። አሁን እንደውም አድጎልኛል እንድታዩ ይፈልጌ ነው። ሆን ብዬ ነው እንደዚህ ማደርገው። ሲቀጥል ደግሞ ማሮች የን የስራ ነኝ ስራ እኮ ነኝ እኔ ሳሳምር ሽቀረቀር አመድ የምር በራሴ ፈጣሪ በሰጠኝ ነገር አላፍርም። በነገራችን ላይ ስለ ሀይሚ ላወራ መጥቼ ስለ ራሴ ያል የጸጉሬን ጉዳይ አንድ ቀን እንወያይበታለን ጋይስ፣ ተሰባስበን ብንወያይበት ይሻላል። ከእናንተ መላይ ጠፋም። ወይኔ እናቴ እና የብሩኬና የሶሲ ቪዲዮ ወጣ ምናምን ተብለው ፖስት አደርጎ አይቻለው በውስጥ ምልካችሁልኛል። ነገር ግን ይሄ ቪዲዮ የሶሲና የብሩኬ አይደለም። ብሩኬ እንደዚህ ያደርጋ ብላችሁ ታስባላችሁ? ደግሞ ቢያደርግ ራሱ ምንም አይደለም። ይሄ እኮ ምን በቃ ተኛች በቃ እያወሩ ነው ምንም የተለየ ነገር የለውም። አልተሳሳሙም፣ አልተቃቀፉም አልተቃቀፉ በቃ ብዙ የሚያሳፍር ነገር የለውም። ነገር ግን ዩቲዩበሮች ናቸው። በነገራችን ላይ ግን ልጅቷ በቃ ቁጭ ሶሲ እንደምትመስለው የእውነት ነው ምላችሁ፣ ከላይ እስከታች ቪዲዮቸውን አይቸው ነበረ። በቃ ልክ ሶሲ እንደምትመስለው ጸጉሯ ምኗ ምኗ፣ ልጁም ልክ እንደ ብሩኬ በቃ ሼ ብላ ነገር ነው ና እነሱ አይደሉም። የብሩኬና የሶሲ ነው ብላችሁ ነበር ብዙዎቻችሁ፣ ግን አይደለም ይሄ ቪዲዮ የዩቲዩበሮች ናቸው። ጥቅጥቅ እንዲህ ዩቲዩበሮች ናቸው የሚሰሩት ከፈለጋችሁ ቤታቸው ሄዳችሁ ማየት ትችላላችሁ። አሚን ፋሚሊ ነው ምናምን የሚሉ አንድ ሺ አምስት መቶ ምናምን ሰብስክራይብ ያለው ስለዚህ እዛ ቤታቸው ሄዳችሁ ማረጋገጥ ትችላላችሁ። ብሩኬ አይደለም። እኔ ራሱ ሳየው ድንግጥ ነበር ያልኩ እሱ ነው ብዬ ማለት ነው። ግን ሄጅ ቤታቸው ቼክስ አድርግ ራሱ ቪዲዮ ነው አገኘውት እና አይደለም እሱ አንዳንዴ ውሸት የሆኑ ነገሮች ተደጋግሞ ሲወሩ እውነትም ይመስላችሁ ሰዎች አላችሁ። ለምን መሰላችሁ? ብሩኬና ሶሲ የማይሆን ቪዲዮ አለ ብሎ ዳኒ ስላወራ ሁሉም ሰው ጭንቅላቱ ለሚመጣ በቃ አላቸው እንደዚህ መጥፎ ነገር ነው የሚያስበው። ስለዚህ ዳኒ ሲጀመር ቪዲዮን ፋይልም የለውም፣ ይኖረው ኑሮ ያወጣው ነበረ ያወጣው ነበረ። እሱ የሚፈልገው በሀይሚና በብሩኬ መፈመስ ነው በቃ ገብቷችኋል። በእነሱ ፌመስ መሆን ነው እንጂ እሱ ፋይል ወይም ቪዲዮ ይዟል ብዬ አላስብም። ቅንብር ነው ያሳያቸው ነው ብዬ የማስበው። ብዙዎቻችሁ እያላችሁ ነበረ፣ ለሀይሚ የተቀናበረ ፎቶ አሳይቷት ነው እንደዚህ የቆረጠች፣ ስለዚህ አሁን ላይ መንቃት አለባት እያላችሁ ነው። ብዙዎቻችሁም አዎ ሀይሚ አሁንም እኮ ነቅታለች። አሁንም እኮ ዳኒ እኮ የሚፈልገው እንደሚፈልገው አልሆነችለትም። እሱ የሚፈልገው ልክ እንደ ሶሲ ሆና ብሩኬን ማብሸቅ ነበር የሚፈልገው። ግን ደግሞ ሀይሚ እንደሚፈልገው አልሄደችለትም፣ አልተለጣጠፈችለትም፣ ቪዲዮ ምናምን አብረው አልሰራችም። ገብቷቸኋል አይደለ? ስለዚህ እነሱ አይለያዩም፣ ይታረቃሉ። በቅርቡ ማለት ነው። ተስፋ አትቁረጡ የኔ ውዶች። ከዛ ውጭ ግን የሌለ ነገር እያመጣችሁ የምታወሩ ሰዎች፣ ሀይሚን በመጥፎ ነገር የምታወሩ ሰዎች ስለ ብሩኬ መጥፎ ነገር ስለ ብሩኬ የመጥፎ ነገር ማንም ማያወራ፣ ግን ሴቶቹ ስለ ሀይሚ በጣም ያወራሉ። እውነት ለመናገር ከዩቲዩበሮች እስከ ቲክቶከሮች እና ማውራት ትችላላችሁ፣ ማውራት ትችላላችሁ። ሷ ያው ጎበዝ እንደሆነች ስለምታውቁ ያው በዛም በዛም ብላችሁ መጣል ፈልጋችኋል። ግን ሀይሚ ጎበዝ ናት፣ ጎበዝ ናት በእውነት። ምንም አታለቅስም፣ አታለቅስላችሁም። አትልፉ ዝም ብላችሁ ወይ ጉድ።